አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት አራት በዚህች ቀን የአይሁድ ተሳታፊዎች ስለሚባሉ ክፎ ሰዎች በአሞር ደሴት የአንድነትን ስብሰባ ሆነ። እነርሱ የከበረ የፋሲካን በዓል በኔሳን ወር ማለት በሚያዝያ 14 ቀን ከአይሁድ ጋራ ያከብሩ ነበርና፣ ሰኞ ቢሆን ማክሰኞም ቢሆን ወይም ረቡ ወይም ሐሙስ ወይም በአርብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋራ ያከብሩ ነበርና የደሴታቸውንም ኤጲስቆጶስ አወገዛቸው ግን አልተመለሱም ። ስለዚህም ወደ ሮሜ ሊቀ ጳጳሳት ወደ ድሜጥራጤዎስ ወደ አንጾኪያ ሊቀ ጳጳሳት ወደ አባ ሰረባሞን ወደ እስክንድሪያ ሊቀ ጳጳሳት ወደ አባ ድሜጥሮስ ወደ ኢየሩሳሌም ኤጲስቆጶስ ወደ አባ ሲማኮስ መልእክት ላከ። የዚህንም ሰዎች ስህተታቸውን ነገራቸው። አራቱ ሊቃነ ጳጳሳት ከእነርሱ እያንዳንዳቸው የከበረ የፋሲካ በዓልን በአይሁድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታድርጉ የሚል መልእክት ላኩ። ይህንም ትእዛዝ የሚተላለፈውን ከመመናን እንዲለይ ወገዙ። በዚህ ጉባኤ 18 ኤጲስቆጶሳት ተሰበሰቡ። እነዚያንም ሕግ ለዋጮች አቅርበው የሊቃነ መለ ጳጳሳቱን መልእክተኞቻቸውን በፊታቸው አነበቡ። ከነሱም ከከፋች ምክራቸው የተመለሱ አሉ፣ በስህተታቸውም ጸንተው የቀሩ አሉ። ረግመውና ውግዘውም ከምዕመናን ለዩቸው። አባቶቻችን ቅዱሳን ሐዋርያትም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳበትን ዕለት ፋሲካን ያለ እሁድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋራ ተሳታፊ ነውና ከምዕመናን ይለይ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሑድ እንዲከበርና ህጉም ጸሎት ጸንቶና ተወስኖ እንዲኖር ተሰራ። እግዚአብሔርም ከሰይጣን ስህተት ይጠብቀን፣ በተጋድሏቸውና በትሩፋታቸው ደስ ባሰኙት በቅዱሳን ጸሎትም ከወጥመዶቹና ከሽንገላውም ያድነን እንደዘላለሙ አሜን። ሰላም ለክሙ ሀተን የጉቦአን ኤጲስቆጶሳት አስር ዘተውሳክ ክሙ ሳምን አስሩ ወረብኡ ለወርሃን የሳን በፋሲካ ኦሪት ይግበር ፋሲካ ወንጌል ብርሃን ከመትምር ትምትርጎሙ ለእልዋን በበሊ ልሳን በዚችም ቀን የከበረና የተመሰገነ መኮንን ሃኑሊዮስ ከጵንፍልያ አውራጃ ብርግያ በምትባል ከተማ በሰማይትነት ሞተ። ይህንንም ቅዱስ ስጋና ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ስለመወለዱና እርሱንም ስለማምለኩ ከዲዮቅልጥያኖስ ተልእኮ የመጣ ብርሃ ብርንኮስ የተባለ መኮንን ያዘው። በመኮንኑም ፊት በቆመ ጊዜ ምስጋና ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ከፍ ባሉ ቃላት አብራቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣወቶችንም ረገማቸው። መኮንኑ በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለከበረ ስላደለው ምስጋና ይግባውና ጌታችን ኢየሱስ ክርስቶስን አመሰገነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። ሰላም ለሃኑ ልዮስ መኮንነ ርት ወፍት ወፍት ዛገረ ተረህ ተረህ አመሰቀል ወሎቱ መላእክተ እጽ ነዊህ መጠነ ነፍሶ ማይ ከለ ጉባኤ ብዙ እንዘይሴብሆ ለእግዚአብሔር በአብይ ክላክ አንድ አምላክ በሆነ በአቦ ልመኑስ ቅዱስም መጋቢት አምስት በዚች ቀን በአስቄጥስ ገዳም ለአባ ዮሐንስ ደብር አበምኔት የነበረው መናኝና ገድለኛ አባት አባ ሰረባሞን አረፈ። ዳግመኛም በዚች ቀን የስሟ ትርጓሜ ሰላምና መወደድ የሆነ የከበረች አውዶክስያ በሰማይትነት አረፈች። በዚችም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የረፍቱ ቀን መታሰቢያ ሆነ። ዛቅረብ ኩማ ኢሌታ ዘኪርያ የላፈም እንደተጸምዱ ከዘልፈ ለላአነብቶ ከብዘንዴታ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውቁፈ ምላቡላን ዘተርፈ ነቢያት ቅዱሳን ዋራት ሰባክያን ሰማይ ተጻድቃ እንደና ግላዲ

በጸሎተሙ ማርያም አራቂተ ሁሉም ባይ ስቡረይ ማህረን ኢየሱስ ክርስቶስ ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታው በረከታ ወምህረተ ፍቁር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብር ትምቤታችን ያደረገች ታምሪ ነው። ልዩ ሰማያዊ ሚስጥር የተገለጸለት ዮሐንስ ለዚች ብላቴና በፍጥረት ሁሉ አንደ በስሟ ከሚጠራበትና የልጇ ምስጋና ከሚደረግበት ቦታ ሁሉ በራ የምትደርስ ታላላቅ ረቂቃን መንፈሳውያን ክንፎች ያሏት ዳግመኛ እንደዚህ ተናገረላት። ይህችም ፀሐይን በመልበስ ብርሃንን በመጎናጸፍ ጨረቃን ከእግሯ በታች በመጫማት የከዋክብት አክሊል በራሷ ላይ በመቀዳጀት በዓለም ተገልጻ የታየችው በጨለማና በሞት ጥላ ውስጥ ለሚኖሩ ሁሉ ያበራችላቸው እመቤታችን ድንግል ማርያም ናት። በለበሰችው የፀሐይ ብርሃንና ሙቀት በበደል ብርድ የተቆራመዱ ሙቀትን ሰጠቻቸው። ይህች ብላቴና ማለት እመቤታችን ድንግል ማርያም ንጽሐ ጠባይዋ ያላደፈባት በድንጋሌ ስጋ በድንጋሌ ነፍስ የጸናች ለዘላለሙ በማያልፍ መንፈሳዊ ጌጥ የተሸለመች ናትና የነጻ ባህሪ የሽልማቷ ጌጥ በሰውና በመላእክት ዘንድ ተነግሮ የማያልቅ ነው። የሽልማቷ ጌጥ እንደዚህ ዓለም የወርቅ የእንቁ ጌጥ አይደለም። ክብሯም ከተወለደችበት ጊዜ ጀምሮ ከዚህ ዓለም ክብር ፈጽሞ የተለየ ነው። ሽልማቷም ስጋዊ ፈቃድን ደስ የሚያሰኝ ወይም ስጋዊ ትምክህትን የሚያሳድር እንደ እስራኤል ልጆች የወርቅ የአንገት ሀብል ወይም የእንቁ ፈርጥ ያለበት የወርቅ ልብስ በእጅ የሚጠልቅ የወርቅ ማርዳ የወርቅ ቀለበት ወይም መሸቢያ ዝናር ልዩ ልዩ መዓዛ ያለው ሽቶ በጠቅላላው ማንኛውም የዚህን አለም ጌጥ የተሸለመ አይደለም። ዳግመኛም ከቴርጋግ ቤት በወርቅ ሸፍነው ፈረሶችና በቅሎዎችን ሰረገላዎችን ያመጡላት ያቀርቡላት ዘንድ አይደለም፤ እሷም አልወደደችም። ማርያም ግን ከዚህ ዓለም ክብር ከደስታዋና ከሥጋዊ ፈቃድ ሁሉ ፈጽማ የራቀች የተለየች ናት። በስጋዋ ወይም በሐሳቧ ውስጥ ከቶ ክፉ ሐሳብ ገብቶ አያውቅም። መንፈስ ቅዱስ ፈጽሞ ከእርሷ የተለየ ጊዜ የለም ንጽሐ ድንግል ናት እያልን እናገራለን። ከንጹሐን መላእክት ቢሆን ከሰው ወገን ከጻድቃን ሐሳብም ቢሆን ከኀልዮ ከገቢር ሁሉ በአፋ የእመቤታችን ንጻ ባህርይ የሚተካከላት የለም። እመቤታችን ቅድስት ድንግል ማርያም በድንጋሌ ሥጋ በድንጋሌም ጸንቶ የኖረ የለም። አስቀድሞ ለአባቷ ለአዳምና ለእናቷ ለሔዋን በሰጣቸው ተስፋ መሰረት ዓለሙን ሁሉ ለማዳን ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ይሆን ዘንድ ወዶ ንጽሐ ጠባይዋን አይቶ እርሱ እግዚአብሔር መርጧታልና ከሰው ልጅ ፍጥረት ሁሉ ይልቅ እመቤታችን ከእናቷ ማህፀን መርጦ ለፍጥረት ከሚሰጠው ንጻ ባህሪ ከፍ አድርጎ ፍጹም የሆነ ንጻ ባህሪ አደላት። ስለዚህም ከእርሷ ከእመቤታችን በነሳው ስጋ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

ተፈስ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይ ሥራይ ለና ጣውዒነ ተማሂ ጸነብኪ ኦ እግዚ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአቴ ወኃጢአተ ኩሉ ህዝብ ከማይ ሠራይ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን